ሰላም ውድ ቻናል ቤተሰቦች በአዲስ ቪዲዮ ተመልሰናል። እጅግ በጣም አስገራሚ መረጃ ይዤላችሁ መጥቻለሁ። እንግዲህ ከሰሞኑ ስለ ሩታና ስለ አብርሽ ጉዳይ እጅግ አነጋጋሪ ሆኗል። በዛሬ ቪዲዮ ደግሞ እንግዲህ በጣም የማይጠበቅ ነገር በተለይ ስለ ሩታ እናት በደንብ አድርገን እናነሳለን። ሩታ እናት እንግዲህ ወደ አዲስ አበባ መጥቷል ማለት ነው። እያንዳንዱን ነገር በዚህ ቪዲዮ የምታየው ይሆናል። እስከ መጨረሻው ድረስ አብራችሁን ሁኑ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮ ላይክ አድርገን ጀምራለን። እንግዲህ ሀሳብ አስተያየታችሁን በቪዲዮ ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ የተፈጠሩ ነገሮች በጣም ግራ የሚያጋቡ ነገር ሆኗል። በተለይ አብርሽ ያለበት ሁኔታ በጣም ከባድ ነው። ምክንያቱም በሁለት ሰዎች መሀል እንግዲህ ታጥሮ ምን አይነት ውሳኔ ለወስን ብሎ ግራ የተጋባበት ሰዓት ላይ ደርሷል ማለት ነው። እጅግ በጣም በሚያሳዝን ሁኔታ እንግዲህ ያው ሩታም እንግዲህ ወደ ቡታ ጅራ ወይም ደግሞ ወደ እናቷ ቤት ለመመለስ ወስናለች ማለት ነው። ይሄ ይሄ ሁሉ ነገር ተደማምሮ እጅግ እጅግ በጣም ከባድ የሆነ ፈተና እያሳለፉ ይገኛሉ። እንግዲህ በጣም በጣም ብዙ ነገሮች አሳልፏል፣ አብርሽና ሩታ በተለይ ወደ ትዳር ሳይገቡ በፊትም ከትዳር በኋላ ደግሞ እጅግ በጣም ብዙ ነገሮችን እያሳለፉ ይገኛሉ። ይሄ ሁሉ ምክንያት እንግዲህ ያው እንደምታውቁት ነጻነት ናት እንግዲህ ይሄ ሁሉ ነገር ያመጣችው ወይም ደግሞ ነፂ ዩቲዩብ ተብላ የምትጠራ በተለይ በዩቲዩቡ ላይ በጣም ብዙ ቪዲዮችን ከለቀቀች በኋላ ይሄ ነገር እየተጋጋለ ሄዷል። እንግዲህ በተለይ ላይ ነፃነት ወደ አዲስ አበባ ከመጣች በኋላ ደግሞ እጅግ ነገሮች ሁሉ ቀላል በሆኑበት ሰዓት ላይ ነገሩን የባሰ ደግሞ ወደ ከረረ ነገር ውስጥ እንዲገባ አድርጋለች፣ ማለት ነው። በዛም አቋሟ እንግዲህ ጸንታለች። ያው እንደሚታወቀው ነፃነት ላይ በጣም ብዙ ወሬዎች ተነስቷል። ከዚህ በፊት እንደሰማችው ከሆነ ነፃነት እንግዲህ ያው ልጅ አላት ወይም ደግሞ ነፃነት ገንዘብ ፍለጋ ነው ወደ አብርሽ የመጣ ይሰጣችኋል ብሎ በጣም ብዙ ሰዎች ሲነጋገሩበት የነበረ ጉዳይ ነው። እንግዲህ በዛሬ ዕለት ደግሞ እጅግ በጣም አሳሳቢ ነገር ተፈጥሯል። ያው እንግዲህ ያገኘነው መረጃ ከሩታ እናት የወጣ ነው። ምክንያቱ ደግሞ እንግዲ የሩታ እናት እንግዲ ወደ አዲስ አበባ መጥቶ የልጆቻችንን ነገሮች እናስተካከል፣ ይህን ነገር ማስተካከል አለብኝ ብሎ እንግዲህ ግዴታ መምጣት አለብኝ ብሎ ወስኗል ማለት ነው። እንግዲህ ያው ይህንን ነገር እንደሰማች ሩታ በጭራሽ መቀበልም አልፈለገችም። ምክንያቱም ደ እራሴ ራሴ መጥቼ ያለውን ነገር ለተወሰነ ጊዜ እናቴ ጋር ሆኝም ቢሆን ያ ነገሮች እስከሚስተካከሉ ድረስ ያው እናቴ ጋር ብሆን ይሻላል ብላ በደንብ ተናግራለች ማለት ነው። እናትየው ግን በቃ በጣም በጣም ስለከበዳቸው፣ በተለይ ደግሞ ከሚኖሩበት ጎረቤታቸው ወይም ደግሞ ማህበረሰብ አንጻር እንግዲህ በጣም ብዙ ጫና እየደረሰባቸው ነው። ለምንድን ነው በጣም ብዙ ነገሮችን እያሳለፉ እንደሆነ ከዚህ በፊትም አንዳንድ ቪዲዮዎች ላይ ተናግረዋል ማለት ነው። እንግዲህ እናትየው በጣም ትልቅ ነገር እያሳለፉ ነው። ያም ሆኖ ይህ እንግዲህ እናትየው ወደ አዲስ አበባ መጥቶ ሩታና አብርሽን በጠረጴዛ ዙሪያ ቁጭ ብሎ በስነ ስርዓት ሊያነጋግሩ ወስኗል። ምክንያቱ ደግሞ ትዳር ስለያዙ እነዚህ ሰዎች እንግዲህ ያው ቁም ነገር እስከሆነ ድረስ ወይም ደግሞ ይሄ ነገር ጉዳዩ በጣም ሲሪየስ ስለሆነ ያው ግዴታ አንድ ሰው መግባት ስላለበት ወይም ደግሞ ትልቅ ሰው በእድሜ ትልቅ የሆነ ሰው እነሱ መስማት የሚችሉ ሰዎችን ግዴታ ለማስታረቅ መጠቀም አለባቸው ብሎ ስላሰቡ ያንን ነገር ነው እንግዲህ አሁን ግዴታ ወደ አዲስ አበባ መጥቶ ያን ነገር ለማድረግ የወሰኑበት ምክንያት ይሄ ነው ብለው ነው እንግዲህ የተናገሩት። አብዛኛው ሰው እንግዲህ የሩታ እናት ወደ አዲስ አበባ ከመጡ በጣም ጥሩ ይሆናል ብለን እናስባለን። ምክንያቱ ደግሞ እንግዲህ አብርሽ ጋም ያለው ወይም ደግሞ ሩታም ጋር ያለው በተለይ የሩታ በጣም በጣም ስሜቷን መቆጣጠር እስከሚያቅጣት ድረስ ደርሳለች። ስለሆነ እናቷን ደግሞ በደንብ ትሰማለች ብለን እናስባለን። ይሄ ሁሉ ነገር እንግዲህ ሲፈጠር የነበረው በነፃነት ምክንያት። ያም ሆኖ እንግዲህ አሁንም ድረስ ነፃነት ግን በአቋሟ ጸንታለች። ይህንንም ነገር እናትየው እንደሚያስተካክሉ ያው ተስፋ ይደረጋል ማለት ነው። እጅግ በጣም አስገራሚው ነገር እንግዲህ ሩታ ደግሞ ወደ ቤተ ቤተሰቧ ለመመለስ እንግዲህ ወስናለች ማለት ነው። በተለይ አቤልን ካነጋገረች በኋላ ይሄ ነገር ለእሷ እንደሚጠቅማት በደንብ አድርጎ ሲነግራት እሷ እሺ ብላ መጨረሻ ላይ እንደተቀበለችው ቪዲዮ ሰርቶ ነበሩ። ያው አይታቸዋል ብዬ አስባለሁ። እጅግ በጣም ከባድ ሁኔታ የሚያሳልፈው አብርሽ ደግሞ በጣም በጣም ግራ መጋባት ነገር ውስጥ ገብቷል። ምክንያቱ ደግሞ እንግዲህ ነጻነትን ወደ ቡታጅራ እንድትመለስ በጣም በተደጋጋሚ ሲጠይቃት ነው ነበረ ግን ነጻነት በተቃራኒው እጅግ በጣም ከሱ ጋራ መሆን እንደምትፈልግ ብቻ ነው የምትናገረው። በተደጋጋሚ ከሱ ጋራ መኖርና ማደርም እንደምትፈልግ በደንብ አድርጋ ተናግራለች። ነፃነት፣ እንግዲህ በጣም ትልቅ ችግር የሚዛመታለች፣ በአቋሟም ጸንታለች። እንግዲህ ያው በዚህ ከቀጠለች በእርግጠኝነት ያው አብርሽ የሷ መሆኑ የማይቀር ነገር ነው ማለት ነው። እዛ ደረጃ ላይ ከደረሰ ይሄ ሁሉ ትዳር እንግዲህ እንደምታውቁት በጣም ብዙ ሰው በተለይ በጣም ብዙ ሰው የለፋበት ትዳር ስለሆነ በጣም በሶሻል ሚዲያም በጣም ተጋኖ የተወራበት ትዳር ስለሆነ ዋጋ የከፈለበትን በቀላሉ

ያጣሉ ማለት ነው። ይሄ ሁሉ ነገር ከሚፈጠር ግን እናትየው እዚህ ድረስ መጥቶ ወይም ደግሞ አንዳንድ ትልቅ ሰዎች የሚባሉትን በተለይ እነሱም መስማት የሚችሉትን እዚህ ድረስ መጥቶ እንግዲህ እነሱን ቢያስታርቁ በጣም የተሻለ ወይም ደግሞ በጣም ጥሩ ሀሳብ ነው ብለን እናስባለን። ስለዚህ እንግዲህ ያው እንዳያችሁት ከሆነ እጅግ በጣም ከባድ የሆነው ትዳራቸው ወደ መፍረሱ ይሄዳል ብሎ በጣም ብዙ ሰዎች እየሰጉ ይገኛሉ። ግን ይሄ ሁሉ ነገር እንግዲህ እያሳ ሳለፉ አብሮ ናቸው እስካሁን ድረስ ምንም አልተለያዩም። እስከ ዛሬ ድረስ እንግዲህ በጭቅጭቅ ቢሆንም አብሮ ቀጥሏል ማለት ነው። እስካሁን ድረስ ያገኘነው መረጃ አብሮ እንዳሉ ብቻ ነው ያገኘነው። እንግዲህ አንዳንድ ቪዲዮ ለመስራት ያው ተለያይተው ሊሰሩ ይችላሉ። ግን እስካሉት ድረስ እንግዲህ እስካሁን ድረስ እንግዲህ አንድ ቤት ውስጥ እንዳሉ ማወቅ ችለናል ማለት ነው። እንግዲህ ትዳራቸው በዚህ ከቀጠለ ከባድ ሁኔታ ውስጥ ይገባል። እናትዮው በተለይ የወሰኑት ውሳኔ በጣም በጣም ደስ የሚል ውሳኔ ነው። ሩታ ይህንን ነገር ሰምታ ወይም ደግሞ አብርሽ ይህንን ነገር ሰምቶ ተቀብሏቸው እንግዲህ ያው ለትዳራቸው የሚያስቡ ከሆነ ይሄንን ነገር ካደረጉ ያው ትዳራቸውን ይታደጋሉ ማለት ነው። እንግዲህ ካልተቀበሉና ያው እንደምታውቁት እንግዲህ ባለመሰማማት ውስጥ ሆኖ የሚቀጥሉ ከሆነ ግን ትዳራቸው አደጋ ውስጥ ይገባል። ነጻነትም እንግዲህ ያው ያገኘችውን እድል ወደ ጥሩ ነገር ትጠቀመዋለች ብለን በደንብ በደንብ እናስባለን። እንግዲህ ስለዚህ ውድ የቻናሌ ቤተሰቦች እጅግ በጣም ከባድ ሁኔታ እያሳለፉ ያሉትን የአብርሽና የሩታን ጉዳይ በቀጣይ አብረን ምናይ ይሆናል።